እኔ ጋር የደረሰው ነገር እናንተ ጋር እንዳይደርስ በማለት ነው የቪዲዮ እንድሰራ ያስገደደኝ ማለት ነው። በተለይ ሻሂጋዋም የገበያ የምትሰሩ ሰዎች ጥንቃቄ፣ ጥንቃቄ፣ ጥንቃቄ ያለ ውድና የተከበራችሁ በመላው ዓለም የምትኖሩ የተደራያ ቤተሰቦች እንደምናላችሁ፣ እኔ ያለው ፈጣሪ መስገን። እንግዲህ ዛሬ ይጀላችሁ የመጣው በጣም ማስተማሪ ቪዲዮ ስለሆነ እስከ መጨረሻ ተከታተሉት። በተለይ በአረብ ሀገር የምትኖሩ ህቶ ወንድሞች ሻሂግሃዋ ምግብ የምትሰሩ በጣም ጥንቃቄ ማድረግ ያለባችሁ ስለሆነ እስከ መጨረሻው ተከታተሉት። እኔ ጋር የደረሰው ነገር እናንተ ጋር እንዳይደርስ በማለት ነው የቪዲዮ እንድሰራ ያስገደደኝ ማለት ነው። እሱ ምንድን ነው ብዙ ሰዎች ቴዲ ፍትህ ምን ሆነ ነው እንደዚህ የጠቆረው እያላችሁ እየምትጠይቁኝ፣ በጣም ጥንቃቄ ማድረግ አለባችሁ። በተለይ ሻይ ሻሂ ጋዋ ምግብ የምትሰሩ ሰዎች ጥንቃቄ ጥንቃቄ ጥንቃቄ አድርጉ። እንግዲህ እኔ ያው ከዚህ በፊት ራሱ በአውድ ዓመት ቀን የባህል ልብስ ለብሼ ራሱ ፊት እንደዚህ ነበር ተሸፍኝ ብዙ ሰዎች ያው ምንድነው ስታይል መሆኑ ነው ምናምን እያላችሁ ኮመንት ስጽፉ ነበረ። ያው ስታይል አይደለም ፊቴ ላይ በደረሰኝ ጉዳት ነበረ። እንኳን ለቪዲዮ አይደለም ለማየት ራሱ በጣም ነበረ የሚያስጠላው። ለዛ ነበር ተሸፍኝ የዋልኩት ማለት ነው። ነገር ግን ዛሬ ወደ መጣሁበት ዋና ጉዳይ ስገባ ጥንቃቄ ጥንቃቄ ማድረግ ያለባቸው ወንድሞቼ ሻይጋዋና ምግብ የምሰሩ ማለት ነው። ያው እንግዲህ እንደምታዩት እኔ ፍቴ ላይ ማዲያት የወጣብኝ ቢያንስ ሰባት ዓመት ይሆናል። የዛሬ ሰባት ዓመት ሻሂ ገሃዋ ነበረ ምሰራው። ሻሂ ገሃዋ ልክ እንደ አረቦቹ አይደለም፣ ሰዎቹ ኩዌቲ ናቸው። የሀገራችን ቡና ያስመጣሉ፣ ራሴ ቆልቼ ፈጭቼ ነበረ ምሰራላቸው። የዛ ሰዓት እኔ ምንም አልመሰለኝም ነበር፣ ምንም አላውቅም። የሀገራችን ቡና ነው ሱቆላው፣ ያው እንደምታውቁት ሽታው ቆንጆ ነው። እንደዛ አርጌ ነበረ ያው ፊቴ ወደ ቡናው አርጌ ጭሱ እታጠነው ነበረ፣ ባለማወቅ ማለት ነው። ያው ሽታውም የሀገራችን ቡና ስለሆነ ቆንጅ ስለሆነ እንደዛ ያው በምሰራበት ሰዓት ነበር የወጣኝ ማለት ነው። ነገር ግን ብዙ ጊዜ ቼክ አድርጌም አላቅም፣ ህክምና ምናምንም ሄጄ አላቅም፣ ምንም አይነት ክረምም ተጠቅሜ አላቅም ነበር። ነገር ግን ከሰባት ዓመት በኋላ አንድ ስራ ሄጄ ያው ሻሂ እንደዚህ እሰራለሁ፣ ምግብ እሰራለሁ። የሆነ አረብ መጣና ፍትህ ምን ሆነ ነው እንደዚህ የጠቆረው? መድኃኒት አለው አለኝ። እንዴት አልኩት። ያው የሆነ እኔ ጋር ምትሰራ ሰራተኛ ነበረች። ያው የአንተ ትንሽ ነው የእሷ ግን በጣም ብዙ ነበረው፣ ሙሉ ፊቷ ነበረ የጠቆረው። ነገር ግን እኔ በሰጥኋት መድኃኒት ተሽሏት ደህና ሆናለች አለኝ። እኔ ደግሞ ችግር የለውም እሞክራለሁ፣ እስካሁን ግን ተጠቅሜ አላውቅም አልኩት። ያው ሞክረው ይጠቅመሃል አለ ያው እንግዲህ እኔ የምሰራው ስራ ያው ሻሂ ጋዋና ምግብ ስለሆነ ሰውየው አመጣልኝ በዳንቱ ያው ተጠቅሜ ያው ዝም ብዬ በውሃ ታጥቤ ቀን ስራ ያው ምግብ እሰራላቸዋለሁ ምግብ ሰርቼ ያው በእሳት ደግሞ እንደምታውቁት በጣም ሙቀት ነው ምግብ እየሰራሁ ያው በውሃ ብቻ ነበር የታጠብኩት ፊት ማለት ነው በውሃ ታጥቤ ምግብ እየሰራው ምግብ ስንሰራ ደግሞ ኩሽናው ላይ መኮየፍ የለውም፣ በጣም ሞቆት ነው ያው እየሰራው ስሞቆኝ ያው ወደ ውጭ ወጣ አለ። ወደ ውጭ ሲወጣ ደግሞ ፀሐይ ስለሆነ የዛ ሰዓት ምንም አልተሰማኝም። ያው ምግብ ሰርቼ ጨርሼ እንደማይመሸለም መሸ። ያው ስራ ጨርሼ ሻወሮ ስጀተኛው ያው ጥዋት ስነሳ ምን ልበላችሁ በጣም ነው የደነገጥኩት። ፊት ልክ ያው የፈላ ውሃ ልክ እንደፈሰሰው ሰው ፊቴ በቃ በጣም አበጠ እንዳለ ሙሉ ፊቴ እንደዚህ ብሎ ውሃ ነበር የቆጠረው። መብላት አልችልም። ቢያንስ ለሁለት ሳምንት ምናምን በጣም ነው ያሰቃየሁት። ራሱ መብላት አልችልም እስከዚህ ነበረ። እንደዚህ ማለት ነው ሙሉ ውሃ ቆጥሮ በጣም ነበር። አልንቀሳቀስም ነበር። በጣም ነው የወፈረው። ፎቶው ላይ እንደዚህ አስቀምጥላችኋለሁ። የፎቶ ላይ ማስቀምጥላችሁ ከተሻለኝ በኋላ ነው በጣም ነበረበተው ያው ቢያንስ ለሁለት ሳምንት የተለያዩ መድኃኒቶች አሁንም የሚያመጡ ላይ መድኃኒት ነው የሚጠቀመው ምናምን፣ ግን በቃ ልሻለኝ አልቻለም፣ በቃ ልተወኝ አልቻለም። በመጨረሻው ያው በራሴ ሄጄ የሆነ ክሬም ሰጡኝ፣ ለቀቀልኝ ማለት ነው። ምንላችሁ ፈልጌ ነው በተለይ ሻይ ጋዋ ምግብ የምሰሩ ሰዎች ምግብ ስትሰሩ በተለይ ሞቃታማ ከሆነ ከሞቃችሁ ያው እንዳትወጡ ባትወጡ ይሻላል፣ ወይ ደግሞ ውሃ ካለ እዛው አጠቡ። ካልሆነ ደግሞ ስትሰሩ ያው ማክስ አድርጋችሁ ወደ ውጭ ስትወጡ ማክስ ብታደርጉ አሪፍ ነው። ሻይጋዋ እንደዚህ የሀገራችን ቡና ቆልታችሁ ትሰሩ ከሆነ ልክ እንደኔ ደግሞ ሽታው በቃ እንዳትጠቁት ከቻላችሁ ያው ማስክ እያደረጋችሁ ብትሰሩ አሪፍ ነው። ያው እኔ የደረሰኝ ነገር እንዳይደርሳችሁ ነው እና በጣም ጥንቃቄ ማድረግ አለባችሁ። ከዛ ደግሞ ያው ህክምና ያልሰጣችሁ ነገር ምንም አይነት ይሁን ምንም አይነት ክረም እንዳትጠቀሙ። ፍታችሁ በምግብ ምክንያት፣ በፀሐይ ምክንያት፣ በተለያዩ ምክንያት ፍታችን ላይ ማድያት ጠቋቁር ነገሮች ሊወጡ ይችላሉ። ግን ሰው ተጠቀመው ብላችሁ ዝም ብላችሁ ያገኛችሁት ነገር አትጠቀሙም። ከቻላችሁ ከቻላችሁ ያው ህክምና ያዳችሁ የተሰጣችሁ መድኃኒት ብትጠቀሙ አሪፍ ነው ካልሆነ ደግሞ ሰው ተጠቀመው ብላችሁ ዝም ብላችሁ አትጠቀሙ። ብትጠቀሙ እንኳ ቢያንስ ለሀያ ደቂቃ ለ15 ደቂቃ ተጠቅማችሁ በሳሙና መታጠብ አለባችሁ። ዝም ብላችሁ ልክ እንደኔ ተጠቅማችሁ በውሃ ታጥባችሁ ብትሄዱ አይለቅም። ፀሐይ ቢያገኛችሁ ልክ እንደኔ ነው የምትሆንስ ማለት ነው። ስለዚህ ያገኛችሁት መድኃኒት አትጠቀሙ። ከተጠቀማችሁ ደግሞ ቢያንስ ደቂቃ ማድረግ አለባቸው። አስር ደቂቃ ወይ ሀያ ደቂቃ አድርጋችሁ ከዛ በሳሙና መታጠብ። ያው እንደምታዩት እኔ ያው እዚህ ላይ ፎቶ ያለው እና አሁን ያለሁበት ት አሁን አሪፍ ነው። ይሄ ደግሞ ተቋቁሮ የምታዩት የቡጉር ነው እንጂ የማዲያቱ ምናምን፣ አሁን ደና ነኝ። እኔ የተጠቀምኩበት መድኃኒት ደግሞ ያው ከፈለጋችሁት እልክላችኋለሁ ወይ ደግሞ ሰራላችኋለሁ የምትፈልጉት ከሆነ ነገር ግን ማንኛውም መድኃኒት ስትጠቀሙ ለሀያ ደቂቃ ተቀብታችሁ በሳሙና መታጠብ እንዳትረሱ፣ በጣም ጥንቃቄ ማድረግ ያለባችሁ ማለት ነው። በአረብ ሀገሮች ያላችሁ ወንድሞች በምግብ ምክንያት፣ በተለያዩ ምክንያት፣ በፀሐይ ምክንያት ፊታችን ላይ ጥቋቁር ነገሮች በወጣንም ግን ያገኛችሁት መድኃኒት አትጠቀሙ። ዋና ነገር ነው። ከተጠቀማችሁ ደግሞ ደጋግም የምናገረው ነገር ያው እናንተ እንዲህ ከኔ እንድትማሩ ብዬ ነው። ከተጠቀማችሁ ደግሞ ለ10 ለ15 ደቂቃ ለ20 ደቂቃ ተጠቅማችሁ በሳሙና መታጠብ ይሄ እንዳትረሱ። ምክንያቱም ብዙ ሰዎች ማታ ማታ ተጠቀሙ ስለሚባሉ ማታ ተጠቅሙ እስከ ጠዋት የማይታጠቡ ሰዎች አሉ። ይህም ጉዳት አለው። ብዙ ደቂቃ ፊትን ላይ መቀባት ብዙ ጉዳት ስላለው ቢያንስ ለ20 ደቂቃ ለ15 ደቂቃ ተጠቅማችሁ መታጠብ ነው። ከቻላችሁ ደግሞ ሕክምና ሄዳችሁ የምሰጣችሁ መድኃኒት መጠቀም ያው አሁን ራሱ ያው ያለውበት ቦታ ሞቃት ስለሆነ ቪዲዮ እንዳረዝም። ነገር ግን ያው እኔ እንደዚህ እንዲሻለኝ ያደረገኝ መድኃኒት ከፈለጋችሁ ሁለተኛ ቪዲዮ ሰርቼ አሳያችኋለሁ። አጠቃቀሙ፣ ሁሉ ነገሩ እነግራችኋለሁ። በጣም ርካሽ ነው መድኃኒቱ፣ ያው አሪፍ ነው። ግን አጠቃቀሙም ማወቅ አለባቸው። ብዙ ሰዎች ስላጠቃቀሙ የማናቅ ሰዎች አለን። መድኃኒት ነው በተባለ ቁጥር ዝም ብለን መቀባት ምናምን እንደዚህ ሳንታጠብ መውጣት ምናምን ከሆነ ልክ እንደኔ ነው ትሆኑት። ራሳችሁ ጠብቁ። ስለተከታተላችሁኝ ከልብ አመሰግናለሁ። እንደምትማሩበት አልጠራጠርም። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ነገር ግን የምትፈልጉት ሰዎች ካላችሁን የምጠቀመው መድንት እልክላችኋለሁ። ማለት በቀጣይ ቪዲዮ ሰራለሁ። ኮመንት ላይ ጻፉልኝ። ባይ